አብራችሁን ሆኖ ኢቲቪ 57 አጫጭር መረጃዎችን በማስቀደም ይጀምራል። ጠቅላይ ሚኒስትር አብይ አህመድ በደቡብ ሱዳን የነበራቸውን ይፋዊ የስራ ጉብኝት አጠናቀው ወደ አዲስ አበባ ተመልሰዋል። ጠቅላይ ሚኒስትር አብይ በነበራቸው ቆይታ ከፕሬዚዳንት ሳልቫኪር ማያርዴት እንዲሁም ከተቀዳሚ ምክትል ፕሬዚዳንት ሪክ ማቻር ጋር ውይይት አካሂደዋል። በውይይታቸውም ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ የደቡብ ሱዳንን መረጋጋትና ሰላም ለመደገፍ ያላትን ቁርጠኝነት አረጋግጠዋል። ዘገባው ሞዛ መኮንን ነው። የብልጽግና ፓርቲ ወጣቶች ሊግ ማዕከላዊ ኮሚቴ አባላት ስልጠና በባህር ዳር ተጀምሯል። በአማራ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የአደረጃጀት ዘርፍ ኃላፊ ዶክተር ጋሹ አወቀም ስልጠናው የወጣቱን ሁለንተናዊ ተሳትፎ ለማጎልበት የሚያስችል ፖለቲካዊ አቅም ለመገንባት ያለመ መሆኑን ገልጸዋል። በሀገር አቀፍ ደረጃ ካሉት ከ12 ሚሊዮን በላይ አባላት መካከል 33 ሚሊዮን የሚሆኑ ወጣቶችን ያቀፈው ብልጽግና ፓርቲ በአማራ ክልልም ከ645 ሺህ በላይ ወጣት አባላት እንዳሉት ኃላፊው ገልጿል። የብልጽግና ፓርቲ ወጣቶች ሊግ ፕሬዚዳንትና የኢንዱስትሪ ፓርኮች ልማት ኮርፖሬሽን ዋና ስራ አስፈጻሚ አቶ አክሊሉ ታደሰ ባለፉት ዓመታት በፈተናዎች የታጀበው ለውጥ በርካታ ውጤቶችን ማምጣት መቻሉን ተናግረዋል። በቀጣይም ልንሻገራቸው የሚገቡ በርካታ ፈተናዎች አሉ ያሉት ፕሬዚዳንቱም ወጣቱ ወሳኝ ድርሻውን እንዲያበረክት አቅምን ማጎልበት ያስፈልጋል ብለዋል። በባርሴሎና በተካሄደው በዘንድሮው ዓለም አቀፍ የሞባይል ኮንግረስ ኢትዮ ቴሌኮም ተሳታፊ በመሆን ተሞክሮውን አጋርተዋል። ኢትዮ ቴሌኮም በአጭር ጊዜ ውስጥ ውጤታማም የሆነበትን ቴሌብር የአውደ ርዕይ ማሳያ ተሞክሮ አድርጎ አቅርቦታል። የዘንድሮው ዓለም አቀፍ የሞባይል ኮንግረስ በፊንቴክ ወይም ፋይናንሻል ቴክኖሎጂ ላይ ትኩረት በማድረግ ተካሂዷል። በአውደረዩ ተሳታፊ ከሆኑ 202 ሀገራት መካከል አንዱ የሆነው ኢትዮ ቴሌኮም ከዓመታዊው የአውደሬ አዘጋጅ ቦርድ አባላት ውስጥ አንዱ በመሆን ተመርጧል። የፓኪስታን ባለሀብቶች በኢትዮጵያ የኢንዱስትሪ ዞን በማቋቋም ከአንድ ቢሊዮን ዶላር በላይ ኢንቨስት እንዲያደርጉ እየተሰራ መሆኑን በፓኪስታን የኢትዮጵያ አምባሳደር ጀማል በከር ገለጹ። ኢትዮጵያና ፓኪስታን የሁለትዮሽ ቀጠናዊና የባለብዙ ወገን ግንኙነትና ጠንካራ ትብብር አላቸው። ሁለቱ ሀገራት ይህንን ጠንካራ ግንኙነታቸውን ወደ ላቀ ደረጃ ለማሸጋገር የሚያስችሉ የተለያዩ የትብብር ማዕቀፎችን ለመተግበር እየሰሩ እንደሚገኙ ተነግሯል። በተለይ የሀገራቱን ሁለትዮሽ ግንኙነት በማጠናከር ቀጠናዊና ዘርፈ ብዙ ሆኖ እንዲቀጥል ለማድረግ ኢትዮጵያም በፓኪስታን ዋና ከተማ ኢስላማባድ ከሰባት ወራት በፊት ኤምባሲዋን ከፍታለች። ይህንን ተከትሎ ከሰሞኑ ከሰማንያ በላይ የፓኪስታን ባለሀብቶችን ያቀፈ የንግድ ልኡክ ወደ ኢትዮጵያ በመምጣት የኢንቨስትመንት አማራጮችን ተመልክቷል። ባለሀብቶች በኢትዮጵያ ያደረጉት ጉብኝት ምን አይነት የኢንቨስትመንት ሰልፎች ይዞ ይመጣል በሚለው ጉዳይ ዙሪያም ከኢዚያ ጋር ቆይታ ያደረጉት በፓኪስታን የኢትዮጵያ አምባሳደር ጀማል በከር በተለይ ከለውጥ ወዲህ የሀገራቱ ለንተናዊ ግንኙነት እየተጠናከረ መጥቷል ብለዋል። በዚህም በተለያዩ ጊዜያት በኢትዮጵያ ላይ የሚደረጉ ተጽዕኖዎችን በመቃወም ፓኪስታን አጋርነቷን ስታሳይ መቆየቷን አምባሳደር ጀማል ለአብነት አንስተዋል። ከውጭ መረጃ ምንጭ በምዕራብ አፍሪካ እየጨመረ የመጣውን የአሸባሪዎች ጥቃት ለመመከት ከ29 ሀገራት የተውጣጡ የሰራዊት አባላት ወታደራዊ ስልጠና እየወሰዱ ነው። 1300 የሰራዊት አባላት የተሳተፉበት ይህ ስልጠና በአሜሪካ አስተባባሪነት የሚመራ ሲሆን ስልጠናው በጋናና አይቮሪ ኮስት ነው እየተሰጠ ያለው። በምዕራብ አፍሪካ የሳህል ቀጠና ቡርኪና ፋሶ፣ ኒጀር እና ማሊ አሸባሪዎች በሚያደርሷቸው ጥቃቶች አካባቢው ሁሌም በስጋት ውስጥ እንዲሆን አድርጎታል። እንደ አፍሪካ ኒውስ ዘገባ ለሁለት ሳምንታት የሚቀጥለው ወታደራዊ ስልጠና በቀጠናው የአሸባሪዎችን እንቅስቃሴ በጋራ ለመግታት ያግዛል የተባለው። በምዕራብ አፍሪካ ቀጠና አሸባሪዎች ከባህር ላይ ወንበዴዎች ጋር በሚፈጥሩት ትብብር በቀጠናው የኢኮኖሚ እንቅስቃሴ ላይ አደጋ መደቀናቸውን በዘገባው ተመላክቷል። በአሜሪካ አስተባባሪነት ከ29 ሀገራት የተውጣጡ የሰራዊት አባላት ስልጠና በሳህል ቀጠና ስጋት የሆነውን ሽብርተኝነትን ለመዋጋት ትልቅ አቅም ይፈጥራል የተባለው። ከአፍታ ስንመለስ ደግሞ በዝርዝር ወደምንመለከታቸው ሌሎች የኢቲቪ አምሳሰባት ዘገባዎች እናልፋለን። አብራችሁን ሆነው። ውጭ ያለው ልጄ ብር ላከልኝ፣ ለጉዳይ ደረሰልኝ። እንኳን ደስ አለሽ! በቃ ባንክ ሳይዘጋ አሁኑኑ መሄድ አለብሽ። አሁንማ ቴሌ ዘይደዋል። በስልክ ቁጥሬ እኮ ገንዘቡ እጄ ገብቷል። ተአምር! በቴሌብር በቴሌ ብር ዓለም አቀፍ ሐዋላ ክፍተትን የሞላ የዘመኑ መላ። የረፍት ቀን የሥራ ሰዓት ሳይሉ በስልክ ቁጥሮ ያለገደብ ገደብ ገንዘብ ይቀበሉ። ቴሌብር ሐዋላ የተላከሎትን ገንዘብ ወዲያው በእጁ ያቀብላል። ለፈለጉት ጉዳይ የልቦን ያደርሳል። ከውጭ ሀገር በቴሌብር ዓለም አቀፍ ሐዋላ ገንዘብ ሲላክሉ አምስት ፐርሰንት ተጨማሪ ስጦታ ያገኛል። በቴሌብር ዓለም አቀፍ ሐዋላ በተላከሎት ገንዘብ የቴሌብር አገልግሎትን ትጠቅሙ፣ ክፍያዎች መፈጸም፣ ከቴሌብር ወኪል ወይም ሽያጭ ማዕከሎቻችን ገንዘብ ውጪ ማድረግ፣ እንዲሁም ወደ ባንክ አካውንቶ በቀላሉ ማስተላለፍ ይችላሉ። ቴሌብር ሐዋላ አንጀታ ርስመላ፣ ፈጣን፣ ቀላል፣ ምቹና አስተማማኝ ኢትዮ ቴሌኮም ትንድ ግንባታው እየተፋጠነ ይገኛል። ይህ የኢትዮጵያውያን የኩራት ምንጭ የሆነው የኤሌክትሪክ ኃይል ማመንጫ ግድብ እውን እንዲሆን የመሠረት ድንጋይ ተቀምጦ ግንባታው ከተጀመረ 12 ዓመታትን አስቆጥሯል። የኢትዮጵያ ቴሌቪዥን የግድቡን አሁናዊ ገጽታና የኅብረተሰቡን ተሳትፎ በሚመለከት በመጋቢት ወር የዘገባ ትኩረቱ ነው። ይጠብቁን መጋቢት 2010 ዓ አዲስ የፖለቲካ ክስተት የተመዘገበበት ጊዜ ነው። ባለፉት አምስት ዓመታት የለውጡ መንግስት በአንድ በኩል በብዙ ችግሮች ተፈትኗል። በሌላ በኩል የተለያዩ ስኬቶችን አስመዝግቧል። በለውጡ ያጋጠሙ አበይት ችግሮች እና የተመዘገቡ ስኬቶች የትኞቹ ናቸው? የሚለው የኢትዮጵያ ቴሌቪዥን የመጋቢት ወር የዘገባ ትኩረት ነው። ይጠብቁ። በግጭቶችና ጦርነቶች ምክንያት ለተፈጸሙ የሰብአዊ መብት ጥሰቶች ቁርሾችና ለመግባባቶች መፍትሄ የመስጠት ዓላማ ያለው የሽግግር ፍትህን ለመተግበር የማስፈጸሚያ ፖሊሲ የመቅረስ ስራዎች ተጀምረዋል። አጥፊዎችን ለህግ ከማቅረብ ጀምሮ እርቅና ፍትህን የሚያስተናግደው የሽግግር ፍትህን የተመለከቱ ጉዳዮች የኢቲቪ ዘገባ ትኩረቶች ናቸው። ከሰሞኑ ይጠብቁ። በአዲስ አበባ የመሬት ወረራንና ሕገ ወጥ ተግባራትን ለመከላከል እንዲሁም የሕግ የበላይነትን ለማረጋገጥ ሲባል የመሬትና መሬት ነክ አገልግሎት እግር ተጥሎ ቆይቷል። የከተማ አስተዳደሩም የማጣራት ስራውን ሲፈጽም ቆይቶ ከሰሞኑ የመሬትና መሬት ነካ አገልግሎት እግዱን አንስቷል። ለመሆኑ እግድ ተጥሎበት የቆየው የመሬትና መሬትነካ አገልግሎት ምን ውጤት ተገኘበት? እግዱ መነታት ውስጥ ቀጣይ ምን ፋይዳ ይኖረዋል? ኢቲቪ በመጋቢት ወር ከሚያነሳቸው ጉዳዮች መካከል አንዱ ነው። ይጠብቁ በረከንድ ግንባታው እየተፋጠነ ኢቲቪ 57 እንደቀጠለ ነው። ጠቅላይ ሚኒስትር አብይ አህመድ የደቡብ ሱዳን ይፋዊ የስራ ጉብኝታቸውን አጠናቀው አዲስ አበባም ተመልሰዋል። በደቡብ ሱዳን ጁባም ለጠቅላይ ሚኒስትሩ የተደረገውን አቀባበል በቪዲዮ ተከታትለን እንመለስ። ጠቅላይ ሚኒስትር አብይ አህመድ በደቡብ ሱዳን በነበራቸው ቆይታ ከፕሬዝዳንት ሳልቫኪር ማያርዲት እንዲሁም ከተቀዳሚ ምክትል ፕሬዝዳንት ሪክ ማቻር ጋር ውይይት አካሂደዋል። በውይይታቸውም ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ የደቡብ ሱዳንን መረጋጋትና ሰላም ለመደገፍ ያላትን ቁርጠኝነት አረጋግጠዋል። የነበራቸውን ቆይታ ተከታትለን እንመለስ። ከዚሁ ጋር በተያዘ የመሪዎቹን ውይይት የተከታተሉት የውጭ ጉዳይ ሚኒስትር ዴኤታ አምባሳደር መስጋኑ አረጋም ኢትዮጵያም በደቡብ ሱዳን ሰላምና መረጋጋትን ለመደገፍ ቁርጠኛ መሆኗን በውይይቱ አስታውቃለች ብለዋል። ሁለቱ መሪዎች በሀገራዊ እና በቀጠናዊ በሆኑ የጋራ ጉዳዮች ላይ ምክክር አድርገዋል። ጠቅላይ ሚኒስትር አብይ በጁባ ቆይታቸው ከተቀዳሚ ምክትል ፕሬዚዳንት ሬክ ማቻር ጋር መክረዋል። ኢትዮጵያ ለደቡብ ሱዳን ሰላምና መረጋጋት ያላትን ሚና አጠናክራ የምትቀጥል ሲሆን፣ የሀገሪቱን ሰላምም ለመደገፍ ቁርጠኛ ናት። በሌላ በኩል የደቡብ ሱዳን ተጠባባቂ የውጭ ጉዳይ ሚኒስትር ደንግ ዳኦም በውይይቱም ኢትዮጵያም በሀገራቸው ሰላምና መረጋጋት እንዲሰፍን ያሳየችውን ቁርጠኝነት አድንቀዋል። ሁለቱ መሪዎች በሁለትዮሽና ቀጠናዊ ጉዳዮች ላይ በቆይታቸው መክረዋል። የደቡብ ሱዳን የተሻሻለውን የሰላም ስምምነት ትግበራንም በተመለከተ ውይይት ተደርጓል። ጠቅላይ ሚኒስትር አብይ አህመድ ከተቀዳሚ ምክትል ፕሬዝዳንት ሬክ ማቻር ጋር መክረዋል። ደቡብ ሱዳን ከኢትዮጵያ ጋር ላላት ታሪካዊ ግንኙነት ትልቅ ቦታ ትሰጣለች። ኢትዮጵያ በሀገሪቱ ሰላምና መረጋጋት እንዲሰፍን ያላትን ቀና ፍላጎትም እጅግ እናደንቃለን። በአዲስ አበባ ከተማ የገጠመውን የምግብ እህል እጥረት ለመቅረፍ በሚቀጥሉት ሶስት ቀናት በቂ ምርት ወደ ከተማው እንደሚገባ የከተማ አስተዳደሩ አስታወቀም። በሀገር ደረጃ በቂ ምርት መኖሩን የገለጸው የከተማ አስተዳደሩ ምርቱ በሚፈለገው መጠን ወደ ከተማው እንዳይገባ እንቅፋት በማጋጠሙ የኑሮ ውድነቱ መከሰቱን ገልጿል። በጉዳዩ ዙሪያ የኢቲቪ ዳጉ ፕሮግራም ከአስተዳደሩ የስራ ኃላፊዎች ጋር ውይይት አካሂዷል። ሐምራዊት ብርሃኑ እንደሚከተለው ታቀርበዋለች። በአዲስ አበባ ከተማ በከፍተኛ ሁኔታ እያሻቀበ የመጣው የኑሮ ውድነት ነዋሪውን ለስጋትና ለምሬት እየዳረገው መጥቷል። በተለይም በጤፍና በስንዴ ላይ የታየው ጭማሪ በምርት እጥረት ሳይሆን ምርቶቹን ወደ ከተማ ለማስገባት የተለያዩ ችግሮች በማጋጠማቸው መሆኑን ከዳጉ ፕሮግራም ጋር ውይይት ያደረጉት የአዲስ አበባ ከተማ አስተዳደር ንግድ ቢሮ ኃላፊዎች ተናግረዋል። እንደ ሀገር የበጤፍም ሆነ በስንዴ ላይ በቂ የሆነ ምርት ነው እየተመረተው ምንም አይነት የምርት እጥረት የለም፣ እንደ ሀገር ማለት ነው። ነገር ግን ይሄ የተመረተው ምርት ወደ ከተማችን በሚፈለገው መጠን እና ስፋት እንዳይገባ የተለያዩ ሳንካዎች እየተደረጉ ናቸው ያሉት በተለይ ላለፉት ሁለት ወራት የእኛ የኔኖቻችን ሰፊ ምርት የምናከማችበት ወቅት ስለነበረ፣ በእነዚህ ወቅቶች ላይ በምንፈልገው መጠን ምርት ወደ ከተማው አልገባም። ይሄ የሆነበት ምክንያት በተለያዩ አካባቢዎች ላይ ኮንትሮባንድ እንቅስቃሴዎች ከመኖራቸው ጋር የተያያዘ እንዲሁም ደግሞ በተወሰኑ የገጠር አካባቢዎች ደግሞ ምርት ወደ ከተማ እንዳይወጣ ወደ ገበያ እንዳይወጣ የሚደረጉ አንዳንድ አሻጥሮች እንዳሉም ለመለየት ተሞክሯል። በመላ አገሪቱ በጣም ከፍተኛ የሆነ ምርት ተመርቷል። ይሄ ምርት ግን ሕግና ስርዓትን በተከተለ አግባብ ወደ ግብይት እንዲመጣ ከማድረግ አኳያ እየገጠመ ያሉ ስነቶች አሉ። አንደኛው ሕገወጥ ንግድ ብለን የምናነሳው ኮንትሮባንድ ነው። ከሀገር ውጭም የሀገር ውስጥ ማለት ነው። ህግና አሰራርን ተከትሎ ፍቃድ ያላቸው አካል በንግድ ህጉ በሚያስቀምጠው አግባብ ከመንቀሳቀስ አኳያ እያጋጠሙ ያሉ ችግሮች አሉ። ህገ ወጥ ነጋዴዎችን ለመቆጣጠር በተወሰደው እርምጃ ለኑሮ መናር ምክንያት መሆኑን የገለጹት የከተማው ንግድ ቢሮ ኃላፊዎች በቀጣይ ችግሩን ለመቅረፍ ግብረ ኃይል ተቋቁሞ በቅንጅት እየተሰራ ነው ብለዋል። ልዩ የሆነ ጥቅም ለማግኘት ብዙ አካላት ኢንቮልቭ ያደርጋሉ። ስለዚህ እኛ የከኦሮሚያም ከአማራም ክልል ጋር በመነጋገር እንዲሁም ከፌዴራል መንግስት ጋር በመቀናጀት የከተማ አስተዳደራችን ልዩ የሆነ ትኩረት ሰጥቶ ግብረ ኃይል ተቋቁሞ በጋራ በቅንጅት እየሰራን ያለ ነው። ሆፕ ፉሊ በሚቀጥሉት ሁለት ሶስት ቀናት በቂ የሆነ ምርት ወደ ከተማችን መግባት ይጀምራል። አንደኛ ከተማችን ውስጥ ዛሬ ጀምሮ እየገባ ያሉ ምርቶች አሉ። ቀድሞ የነበረ ምርት አለ። ከዛ ውጭ ተጨማሪ ዛሬ እየገባ ያለ ከኦሮሚያ ጋር ደግሞ እንደዚሁ ትስስር ፈጥረንባቸው እየገባ ያለ ምርት አለ። ከአማራ ክልል እንደዚሁ ተጨማሪ የሚገቡ ምርቶች አሉ። የምርት አቅርቦት ችግር የለም። በዋናነት በቂ የሆነ ምርት የተመረተበት ሁኔታ ስላለ ማለት ነው። ያንን ወደ ከተማችን ግን በአፋጣኝ መንገድ እንዲቀርብ የማድረግ ስራ በልዩ ትኩረት እየሰራ ነው ስላለ በዛ ልክ ይቀርባል። ስለዚህ ህብረተሰቡ ይህንን ተገንዝቦ ፓኒክ ከማድረግ መቆጠብ አለበት። በተለያዩ ጊዜያት ምርቶችን በመደበቅ ነዋሪውን ላልተፈለገው ወጪና ለችግር የሚዳርጉ አካላትን ህዝቡ በመጠቆም ከከተማ አስተዳደሩ ጎን እንዲቆም አቶ ቢኒያም ጥሪ አቅርበዋል። አሁን የሚገባውንም ሆነ የገባውን በተለያየ መንገድ የሚደብቁ አካላትን ህዝባችን ከዚህ ቀደም ሲያደርግ እንደነበረው ተሳትፎ ከጎናችሁኑ እንዲያግዘን እንፈልጋለን። የመቆጣጠር ኃላፊነት የከተማ አስተዳደሩ ነው። ከተማ ውስጥ የገባውን እህል፣ ከተማ ውስጥ የገባውን ሸቀጥ ለህዝቡ በአግባቡ እንዲደርስ የማድረግ ኃላፊነት የከተማ አስተዳደሩ ነው የሚሆነው። በአዲስ አበባ ከተማ ህገወጥ ነጋዴዎችን ለመከላከልና ለመቆጣጠር በተሰራው ስራ ከአራት መቶ በላይ የሚሆኑ ተቋማት ንግድ ፍቃዳቸው መሰረዙን የከተማው ንግድ ቢሮ ገልጿል። ኢቲቪ 57 ሁለት ሰዓት ላይ ሲመለስ ከስቱዲዮ እንግዳ ጋር በዝርዝር የሚመለከተውን የአጀንዳ ዜና ጨምሮ በርከት ያሉ ጉዳዮችን ይዞ ወደ እናንተ ይመለሳል። የቢዝነስና ስፖርታዊ መረጃዎች አሁን ወደ እናንተ ይደርሳሉ። መልካም ዜላቸው